በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ጸጋውን እጥፍ ድርብ አድርጎ እየሰጣችሁ ምሕረትን ያገነነላችሁ ሁላችሁ እግዚአብሔር ልጆች እንደምን አላችሁ? እንደምን ቆያችሁ? ሁሉን የሚችል አምላክና መድኃኒት ኢየሱስ ክርስቶስ ቤዛ መድኃኒት ሆኖ ነፍሱን ሰጥቶ ደሙን ከፍሎ ሞት የሚፈልገውን ክፍያ በደሙና በሞት ከፍሎ ከሞት እጅ የገዛን የተከፈለለት ነጻ የወጣ ህዝብ ያደረገን ልጆቹ ቤተሰቦች ያደረገን ከሰማ አባቱ ጋር ከአብ መንፈሱ ጋር ስሙ ለዘላለም የተመሰገነ ይሁን። የእግዚአብሔር ልጆች ዛሬ መድኃኒታችን ሊነግረን እንዲናገረን የሚፈልግበት ሀሳብ በዘካርያስ ትንቢት ምዕራፍ ስምንት ቁጥር 23 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል። በዚያ ዘመን ከአሕዛብ ቋንቋ ሁሉ አስር ሰዎች የአንዱን አይሁዳዊ ሰው ልብስ ይዘው የአንዱን አይሁዳዊ ሰው ልብስ ዘርፍ ይዘው እግዚአብሔር ከእናንተ ጋር እንዳለ ሰምተናል እና ከእናንተ ጋር እንሂድ ይላሉ የሚል የትንቢት ቃል እናገኛለን። እንግዲህ ይሄ ትንቢት በሁለት መንገድ ይፈጸማል በዓለም ታሪክ። የመጀመሪያው መንገድ አይሁድ፣ የእስራኤል ልጆች ተስፋ ያደርጋሉ፣ ወደፊት መሲህ ይመጣል የሚል ተስፋ ያደርጋሉ። ነገር ግን ወደፊት መጨረሻው ዘመን ከብዙ ዘመን መከራ በኋላ ክርስቶስን የሚያምኑ ይሆናሉና የሰላም ዘመንን የሚያዩበት የሚድኑበት የተስፋ ዘመን አላቸው። በዛ ጊዜ ኢየሩሳሌም ሰላም ሆና እነሱም የሰላም ዘመን ተከትለው የዓለም የአዛብ ሁሉ ያላመኑ ሰዎች ሁሉ በእርግጥም የእስራኤል አምላክ ታላቅ ነው እያሉ የሚዘምሩበት የትንቢት የተስፋ እንዳላቸው የሚያሳይ ነው። ይህንን በተደጋጋሚ እስራኤል ሀገር ስትሄዱ የዝቅኤልንና የዘካርያ ስንትን ቤት ይጠቅሳሉ። እስራኤል ሰዎች እዛ በቅርብ ጊዜ ካገኘውት አንድ አይሁዳዊም የተረዳውት ይህንን ነው። ምንድነው ስለ ክርስቶስ የምትሉት ነገር? በእርግጥም እናንተ ትልልቅ ነቢያቶችን ተቀብላችሁ ኢቨን የእስልምና መስራች ተቀብላችሁ አክብራችሁ እንዴት ነው ክርስቶስን እንደ ተራ ሰው የምታዩት ምን ማለት ነው ብዬ ጠይቄው ነበር። እና ሰውዬው የተማረ ነው። የይሁድ እምነትም ጠለቅ ያለ እውቀት ያለው እና ምንድን ነው ያለው፣ ወደፊት ክርስቶስ መጥቶ በእርግጥም እንደመለጠፍል እንደምንፈልገው መሲ ከሆነልን ለምን አናምነው እንችላለን። ስለዚህ ክርስቶስን የእስራኤል ህዝብ ሁሉ አያምንም ማለት ሳይሆን በከፊል ግን ምናልባት መሲያችን እሱ ሆኖ እና ዳግመኛ ከመጣ እናምነዋለን የሚል አመለካከት እንዳለ ሲነግር ነበር። በእምነቱ ውስጥ በእርግጥ እምነቱን በጥልቀት የሚያውቁ ሰዎች የተሻለ ነገር ሊናገሩ ይችላሉ። ግን ምንድን ነው ይሄ መጽሐፍ ቅዱሳዊ ሀሳብ ነው። ቅዱስ ጳውሎስ መጨረሻው ዘመን እስራኤል ሁሉ ይድናሉ ይላልና አሁን የሚክዱት ሁሉ፣ የማያምኑበት ሁሉ ወደፊት ክርስቶስ ብቻ እንደነበረ ንጉሳቸው ዘግተው ይቆይ ተር ይረዱታል አሳልፎ ሰጡት ክርስቶስ እሱ መሲ እንደነበረ የሚያምኑበት በኋላም ደግሞ እግዚአብሔር ከነሱ ጋር እንደሆነ ህዝብ የሚመለከትበት ዘመን ይመጣል ነው። ይህ አንደኛው የትንቢት ቃል ሲሆን ሁለተኛውና ለእኛ ህይወት ግን በጣም ጠቃሚ የሆነው ቃል ምንድን ነው እግዚአብሔር ከኛ ጋር እንደሆነ የሚያሳይ ህዝብ ስለምሆን ስለመሆን የሚነግረን መልእክት ነው። እኛ ሁላችን የእግዚአብሔር እስራኤል ነን። እንደምታውቁት እግዚአብሔር በእኛ ላይ አላማውን ቅዱስ ሀሳቡን አስቀምጧል። ስለዚህ ቅዱስ ሀሳቡ በእኛ ላይ ስላለች እኛ የእግዚአብሔር እስራኤል እንደሆነን ሐዋርያው ጳውሎስ በገላትያ መልእክት ምዕራፍ ስድስት ላይ ይነግረናል። እናንተ እግዚአብሔር ያዕቆብ ወይም እስራኤል ናችሁ። እግዚአብሔር ያዕቆብን በሸለቆ ውስጥ ከባረከ በኋላ እስራኤል እንዳደረገ ሁሉ እናንተን በመስቀል ስራ ባርኮ በሰማያዊ ስፍራ በመንፈሳዊ በረከት የተባረከ እስራኤል ሆናችኋል። ይህን የምትሰሙ ሁሉ እናንተ እስራኤላውያን ናችሁ። በመንፈስ በእምነት ከእስራኤል ጋር የተባበራችሁ ከተስፋው ሕዝብ ጋር ሆናችሁ ናችሁ። የአብርሃም የተስፋ ቃል የወረሳችሁ ናችሁ። እንደሁም የአብርሃም የተስፋ ቃል በክርስትና በኩል ነው የተወረሰው። ሕዝብ ሁሉ አሕዛብ ሁሉ በአንተ ይባረካሉ፣ በዘር ይባረካሉ የሚለው የተስፋ ቃል በአብርሃም ዘር ከአብርሃም ዘርን በወሰደ ከድንግል በተወለደ በኢየሱስ ክርስቶስ በኩል በፈጸመው ምክንያት እኛን በጎልጎታ ሸለቆ በኮረብታው ስፍራ በዘላለም በረከት ባርኮናል። ስለዚህ እኛ እስራኤላውያን እስራኤላዊ እንደመሆናችን መጠን ለእስራኤል የተነገሩት ቤቶች ሁሉ ቀጥታ እኛን የሚመለከቱ መሆኑን ማወቅ አለባችሁ። ዝም ብሎ እንዲገጥም ብቻ ለ የሚጠቀሰው እግዚአብሔር የተደሰተበት ህዝብ ነን። ልጁን በመውደድ በማመን የምወደው ልጄ እሱ ነው እሱን ስሙት ባለ ጊዜ ቃሉን በመስማት እኛንን የተመሰገን ነው ያለ ሳያዩ የሚያምኑ ብፁዓን ናቸው የተባልነው እኛ ነን። አላየንም ግን አምነናል። ከልጁ መንግስት ጋር አብረን በእምነት ፈልሰን እንኖራለን ወደ ሰማያዊ ወደ አባቱ መንግስት። ይህንን ትልቅ ነገር ባለፈውም ተምረነዋል። እግዚአብሔር ስለሰጠን እስራኤል ነን። ነገር ግን እግዚአብሔር ከኛ ጋር፣ ክርስቶስ ከኛ ጋር፣ ይሄ ባራኪ ለአሕዛብ ሁሉ በረከት የሆነ የአብርሃም ዘር የድንግል ልጅ ኢየሱስ ክርስቶስ መድኃኒታችን ከእኛ ጋር እየሰራ እንዳለ ግን ማሳየት ያስፈልጋል። እውነት የንምላች ቤተሰቦቼ ልብ ብቻ አምኖ ሳይሆን ክርስትና ልብምድ ነው። ክርስትና ልክ በመስኖ ውስጥ እንደሚያድግ እንደበቀለ ዘር ነው። በክርስቶስ ጸጋ ጸድቃቸዋል ሲባል ፍሬው ልክ አድጋ አቆጥቁጣ እንደ ጀመረች ማደግ ነው የሚያሳይ መጽደቅ ሁልጊዜ አንድ ዘር እማቆጥቆጡን ለማሳየት ነው እንጂ መጽደቅ መጨረሻ አይደለም። ማፍራት ደግሞ የሚባል አለ። በቅድስና ፍሬ መንፈስ ቅዱስ ታግዘን በሰማዩ በረከት የታገዝን ከፍ ከፍ የምንልበት የመንፈሳዊ ሕይወት ልምምዶች ያስፈልጉናል። እነዛ ልምምዶች የምንቀበላቸው ልምምዶች በሕይወታችን ውስጥ እግዚአብሔር ከኛ ጋር እንደሆነ ሊናገሩ የሚችሉ ናቸው። እና አደራችሁን ነው የምላችሁ፣ ውጭ የምትኖሩ ኢትዮጵያ የምትኖሩ ክርስቲያኖች፣ ወንድሞቼ፣ ቤተሰቦቼ በክርስትና ልምምድ ውስጥ መኖርን መልመድ ያስፈልጋል። በእርግጥ ነው ባህላዊ ልምምዶች አሉ። የክርስትና ልምምዶች የሚመስሉ ባህላዊ ልምምዶች በራሳቸው ጥሩ ናቸው። መጥፎ ባህሎች ሳይሆኑ ጥሩ ባህሎች፣ መንፈሳዊ ባህሎች አሉ። ግን ክርስትና መጽሐፍ ቅዱስ ላይ እንደተጻፈው አይነት ክርስትና ግን በእርግጥም ልምምድ ይፈልጋል። ጠላትህን ውደደው እያለን ጠላቶቻችንን በመበቀል የምንኖር ሰዎች ክርስቲያኖች አይደለም። የሚረግማቸውን መርቆ እየተባለ ለሚረግሙ ሰባት እጥፍ የርግማ መልስ የምንሰጥ ክርስቲያኖች አይደለንም። አያችሁ፣ ምናችን ነው ክርስትና፣ ክርስቲያን ሊያሰኘን የሚችለው ሁለት ካለ አንዱን ቢለምንህ ጨምረ ስጠው የሚለውን የወንጌል ሕግ እየሰማን ቀምተን ምንበላ ሰዎች እንዴት ክርስቲያኖች ልንኖር እንችላለን? ወደ ሴት ያየ ሁሉ ያመለዝናል እየተባለን፣ እኛ ግን ያምታታ የምንኖር ሰዎች እንዴት ክርስቲያን ልንባል እንችላለን? እናንተ ከድንቢጦች ትበልጣላችሁ። አይዟችሁ ጸጉራችሁ ጋር የተቆጠረ ነው። እስካለም ፍጻሜ ከእናንተ ጋር በአንዳች አትጨነቁ እያለን እያለ በጭንቀት ስናድርና በመንፈሳችን ጌታችንን ክደን ስንኖር እንዴት ነው እኛ ክርስቲያኖች ልንባል የምንችለው? በእርግጥም ክርስቲያን ነኝ ብለን የምንናገርበት የመንፈስን የሞራል ልዕልና አለን ወይ? ቤተሰቦች፣ የእግዚአብሔር እስራኤል ይወላችሁ ቀሚሳቸውን ዘርፉን ይዘው ከእናንተ ጋር እግዚአብሔር አለ እንዲባል የሚያደርጋቸው ኑሯቸው እግዚአብሔር ከእነሱ ጋር ሲሰራ ስለሚያይ ነው። ህዝብ እግዚአብሔር ከእኛ ጋር ሲሰራ እንዲታይ የሚያደርግ ጋባ ሽወት ሊኖረን ይገባል። እንዴት እንዴት? በመጀመሪያ አንድ ክርስቲያን እግዚአብሔር ከእሱ ጋር እንዲሰራ በትክክል መፈለግ አለበት። እንዲህ ስላችሁ አልፈልግም ወይ ትሉኛላችሁ። የማይፈልግ ሰው ግን አለ። ክርስትናን በሩቁ ነው ብሎ የሚያስብ እንዳይኮንን ብቻ ሰዓት እንዳይገባ ብቻ ሰማይ ላይ አምላኬ አምላኬ ይላል እንጂ በሩቁ የክርስትናን ሰዓት የሚፈራ ሰው አለ። ያው ካከረርኩ ይበጥሳል ብዙም ማክረር አልፈልግም የሚሉ ልብ ያሉ ክርስቲያኖች ብዙ አሉ። ምድር ላይ ራቅ ብለው በህይወታቸው ውስጥ ፍሬ መፍራት የሚፈልጉ ፀሐዩን፣ ግን የማይሞቁ የዝናቡን ጠል የማይነካቸው ግን አሉ። የሚባሉ ማለት ነው። አንዳንድ ተክሎች ተካ ቤት ውስጥ የሚሆን ወይ ደግሞ እንደዚሁ ግንብ ስር የተተከሉ ናቸው። ውሃ መጠጣቸው ወይ ይረሱ ይረገጡና፣ ግን አሉ የሉም። ልክ እንደዚሁ አይነት በክርስቶስ የጸደቁ ችግኞች ግን ጠውልቀዋል፣ ተረግጠዋል። የዓለም አመለካከትና ሀሳብ የመረሳት ችግር ከእግዚአብሔር ቃል ምራቅ ጠሉና ዝናቡን ፀሐዩን ያለ ማግኘት ችግር ያጠወለጋቸው ብዙ ክርስቲያኖች አሉ። እንደዚህ አይነት ክርስቲያኖች ስላሉ ነው እግዚአብሔር እንዲሰራብን ፈቃደኞች መሆን ያለብን ይመላል። ፈቃደኛ የማይሆኑ ሞር አለማዊ አመላክቶችና አይዲዮሎጂዎች የሚማርኳቸው ክርስቲያኖች አሉ። እንደዚህን ሰዎች አሁን እግዚአብሔር ይስራባቸው የሚባሉ አይችሉም። እግዚአብሔር ሕገ ወጥ አይደለም። የሰውን በር ሰብሮ አይገባም። ፈቃደኛ ካለነ በስተቀር በር ገፍቶ አይገባም። እንደተናገረ እነሆ ከደጅህ ቆሜ አንኳኳለሁ። ማንም ድምፅ የሚሰማ በሩን ቢከፍትልኝ ወደ ውስጥ እገባለሁ፣ ከእሱ ጋር አትበላለሁ። ካልከፈተ ግን አልገባም። እንደዚህ አይነት አምላክ ሆነ ያለው ከእኛ ጋር። አሁን ቅድም እንደተባለው ዘርፋችንን ይዘው ቀሚሳችንን ይዘው እግዚአብሔር ከእናንተ ጋር አለ እንዲሉ ከኑሯችን ጋር ከስራችን፣ ከትዳራችን፣ ከሃይማኖታዊ ጉዳዮቻችን ጋር አብሮን እንዳለ የሚያሳዩ ፍቃደኛ የሆነ ልብ ይፈልጋል። ፈቅዱለት ነው በመጀመሪያ የሚገባው። ምክንያቱም የታምራት አምላክ ነው። ወደ ቤታችን የሚመጣው ወደ ኑሯችን፣ ወደ ህይወታችን የሚመጣው እና ተንበረካችሁ በፊቱ እንድሰራብኝ ይፈልጋለሁ። በህይወቴ ውስጥ ያንተን እጅ ማየት ይፈልጋለሁ። የእውነትና የልብ ጸሎት፣ የእውነትን ግብዣ ማድረግ ይገባል። እያችሁ እሱ ከኛ ጋር እንዳለ ሰዎች እንዲመለከቱ የሚያደርገው ከዚህ ነው። ራሳችን ካየን በኋላ እኛ ካየ ነው ከሰማ ነው በኋላ ነው ስለ አጋር የተጻፈውን ነገር እኮ ያነበብነው አጋር ጌታን ካየች በኋላ ነው ያየኝን አይቼዋለሁ ኤል ሮኢ ስትል አጋር ጠፍታ ከወጣች በኋላ የእግዚአብሔር መልአክ መጥቶ ሲናገራት ተደንቃ ነው ችግር ጻቢ የእግዚአብሔር ድምጽ ሰምታ ማታቅድች ግን በአብርሃም ምክንያት የአብርሃም አምላክ መጥቶ ሲናገራት ያየኝን አምላክ አየሁት ዛሬ ኤል ሮኢ አለች እሷ በመጀመሪያ ካየችው በኋላ እኛ ኤድሮ ብለን ለማርና ለመዘመር በቃ እሷ ካየች በኋላ ያየነው ሰው እኛ ጋራ ጌታችን እንደሚሰራ ለማየት በመጀመሪያ እኛ ልናየው ያስፈልጋል። እኛ ያላየነው ሰው ሊያየው አይችልም። እኛ ያልቀመስነው ሰው ሊቀምሰ አይችልም። ክርስቲያን ሆነው በስትረስ የሚቸገሩ ሰዎች፣ በድብርት የሚቸገሩ ሰዎች ህይወት ጣም ያጡ ሰዎች ጤነኛ ክርስትና እንደማይከተሉ ማወቅ አለባቸው። ምን አይነት ክርስቲያን ክርስትና እየተከተልን ነው? የመንፈሳችን ጤና የጠፋው ምን ሆነ ነው? ልባችን የዛለው ለምንድነው? ደስታ ያጣ ነው? የደስታው ምንጭ ኢየሱስ ክርስቶስን እያመለከ እንዲት ሰው ደስታ ያጣል? ስለዚህ አንድ ችግር አለ ማለት ነው። ስለዚህ እግዚአብሔር አብሮን እንዲሰራ ከኛ ጋራ እንዲሆን ፈቃደኛ የሆነ ልብ ያስፈልጋል። ጋባዥ ልብ ያስፈልጋል። እነዛ የኤማውስ መንገደኞች ግባ ቀኑ መሽቷል ብለው በግድ ነው ያስገቡት። ጌታ እንጀራቸውን ከባረከላቸው በኋላ ግን ስሞን አወቁ። እሱ ግባ ማለት ይፈልጋል። መሽቷል፣ ቀኑ መሽቶብኛል እና ወደ ቤቴ፣ ወደ ኑሮ ግባ ብሎ መጋበስ ያስፈልጋል። እሱ ሲሰራ ለማየት ሁለተኛ፣ ከገባ በኋላ የሚናገረው መስማት ደግሞ ያስፈልጋል። ገብቶ ምን እንደሚናገር የማይሰሙ ሰዎች ምን እያላቸው እንደማይገባቸው ሰዎች አሉ። ሰው ሲሞት አጠገባቸው ሀዘን ለእነሱ እንጂ በቃ ሌላ ታሪክ የለውም። ግን ጌታ ጥሪ እየጠራ ሊሆን ይችላል። ትኩረት እየፈለገ ሊሆን ይችላል። ሰው ሲታመም የሆነ አንድ ችግር ሲፈጠር፣ ወይ በረከት ሲዘንብ ቤት ውስጥ እግዚአብሔር ድምፁን እያሰማ ነው፣ እየተናገረ ነው። ግን ሰው ብዙ ጊዜ አያስተውልም ይላል። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም ይላል። ገብቶ ቤት ውስጥ ሲናገር መስማት ያስፈልጋል። ቀሌዮጳና ሉቃ ሰምተውት ነበር። ጌታ ልባችን ይቃጠልብን ነበር ያሉ ስለሰሙት ነው። ትኩረት ሰጥቶ አዳምጠውታል። ባርኳቸው ሲወጣ ወዲያው ገባቸው ማን እንደሆነ እና አብሮን እንዲሰራ እንደተባለው የእኛን የልብስ ዘርፍ የሚል ሰው እንዲመጣ ከኋላ ጌታ ሲናገር ማዳመጥ ያስፈልጋል። ብዙ ሰዎች እንደምታዳምጡ ቃሉ በመስማት እንደምትደነቁ መለከታሉ። የሚደነቁ ሰዎች ሁሉ ግን ያዳምጣሉ ብዬላ አላምንም። ብዙ ተደናቂ ሰዎች፣ ብዙም አስደናቂ ሰዎች፣ የሚደነቁም ሰዎች፣ የሚያደንቁም ሰዎች ነበሩ። በክርስትና ሜዳ ውስጥ ግን እስከ መጨረሻ ሲጸኑ ግን አልታዩ። አያችሁ? ትክክል ትሰሙት ይሆን ይጠቅመኛል፣ ትሰሙት ይሆን ወይ ተለውጬበታል፣ ጌታ ያንጾኛል፣ ተናግሮኛል ብላችሁ ታዳምጡት በህይወታችሁ ውሳኔ ውስጥ ታስገቡት ይሆን? እናንተ ናቸው ምታቁ። እንደዚህ አይነት ግን ያስፈልጋል ልብ ይፈልጋል። ስትሰሙት ነው የምትማሩት። ስትሰሙት ነው ልባችሁ ከሞት መቃብር የሚወጣ። ከዛ በኋላ ላይ የእናንተ ህይወት እየተቀየረ ሲመጣ ታዩታላችሁ። አብራችሁ እግዚአብሔር እንዳለ ታያላችሁ። የቃና ዘገሌላ እንዲህ አይነት ነው በቃ የቃና ዘገሌላ ሰርግ ከውሃውም ከወይኑ ማለቅ በኋላ ምን እንደሆነ ታውቃላችሁ። እናቱ ሄዳ ለልጇ ከተናገረች በኋላ ሄዳ የሚላችሁን አርጉ። ቤታችሁ ውስጥ አለ፣ ቤታችሁ ውስጥ ያለው ተራ ሰው አይደለም፣ ልጄ የእግዚአብሔር ልጅ ነው፣ የሚላችሁን አርጉ ብላ አስተዋወቀችው። ጌታ ከተናገረ በኋላ እዛ ያሉት አሳዳሪዎች ምንም ሳይጭሳያንጎራጉሩ ሳያግረመርሙ የጌታን ቃል ፈጸሙ። ጋኖቹን ጠዋላቸው፣ አጠቡ። አያውቁትም፣ ማን እንደሆነ እንዴት እንደሆነ አያውቁትም ትእዛዝ ሲያዝ ዝም ብሎ ይፈጽማሉ። ትእዛዙ የሞንጊ ትእዛዝ ይመስላል። ጋኖቹን እጠው አላቸው፣ አጠቡ። ሰዎች የሚታጠቡባቸው ንግራቸው የሚታጠቡባቸውን ጋኖች እኮ ነው ያጠቡት። ከዛ ውሃ ሙሉዋል፣ ሞሉ። ከዛ ቅዱና ስጡ ይጠጡ ሲል እንዴት ውሃ ቀርትን እንጠጣለን እንሰጣለን ብለው አልተከራከሩም። ቀርተው ጠሰጡ፣ ያኔ ወይን ሆነ። ናፋየ አያችሁ፣ ፍቃደኞች ጌታቸውን ቤታቸው ጠርተዋል። ሰርግ ቤት አለ። ፍቃደኞች ናቸው። ጌታና እናቱን ጋብዘዋል። እንደገና ደግሞ ይታዝዙት ነበር የሚለውን ያደረጉ ነበር፣ እና በጣም አድ አስደናቂ ሰዎች ናቸው። እናቱ የምትለውን አዳምጠዋል። ልጁ የሚለውን ማዳምጠዋል። እናትና ልጁን በደንብ ሰምተዋል ሰዎች። እናቱ የሚላችሁን አርጎ ስትል ሰምተዋታል። እሱም ደግሞ እንዲሁ የሚናገረውን ሰምተውታል። አያችሁ ስትሰሙት ነው ነው ህይወታችሁ ውስጥ እግዚአብሔር ከእናንተ ጋር ሲሰራ የምታዩት። መስማት ጀምሩ። ከዛ በኋላ ምን እንደሆነ ታውቃላችሁ። ዋው ወይን ከሆነ በኋላ እዛ ውስጥ ያለው ሰው ሁሉ በአመነ ኮነ ደቀ መዛሙርቱም ጭምር አመኑ። እግዚአብሔር በእርግጥም እዛ ሰርግ ቤት ነበረ። ያ ሰርግ ቤት ዛሬ ድረስ የተአምራት ምልክት ነው። ዛሬ ድረስ የተቀደሰው የዛ ወይኑ እና የሰርጉ ምልክት ነው። ዛሬ ድረስ የዓለም ህዝብ ይጎበኘዋል። ምክንያቱም እዛ ጋ ነበረው እዛ ጋ የነበረው ስራ እግዚአብሔር በዛ ሰርግ ቤት እንደነበረ የሚያሳይ ስለነበረ ከሩቅ አገር እየመጡ እየተባረኩ ይሄዳሉ። እዛ የደረሱ እና ህይወት እንደዚህ ነው ነው ህይወታችን ተአምራ ልትሆን የምትችልበትን እድል ይሰጠናል እግዚአብሔር። ከእኛ ጋር ሲሆን ደግሞ እ በማናስበው በማንረዳ ሁኔታ ሰዎች ወደ እኛ ይመጣሉ። ጸልዩልን ይላሉ፣ ያማክሩናል፣ መንፈሳዊ ጉዳዮቻቸውን ያምኑናል። ከባባር በሆኑ ጉዳዮች ለእኛ ያምናሉ። መንፈሳዊ ሰዎች የሚታመኑት ያክል ባለም አይታመንም። እግዚአብሔር ከእናንተ ጋራ ነው ብሎ ይመሰክሩልናል። አንዳንዴ እኛ ሳንገመተው በስማችን አምላክ ይጠራሉ። የከበደ አምላክ የአልማዝ አምላክ ይርዳኝ እያሉ ይለምናሉ። አምላኩ ራሱ የአንቺ ብቻ ይመስላቸዋል፣ የአንተ ብቻ ይመስላቸዋል። እግዚአብሔር ከእናንተ ጋር እንደሆነ ይረዳሉ በሕይወታቸው አይቹ ከኖርና አይቀር እንደዚህ መኖር ነው። እግዚአብሔርን እያመለክን ወዴት ነህ እያለ የምንኖር ሰዎች መሆን የለብንም። ከታቶች ፈላጊዎች ገና እያመለክ ነው አሃዱ አብ ቅዱስ እያል ወዴትነህ ወዴት ነህ ማለት በፍጹም አይገባል። እግዚአብሔር ልጆች አሃዱ አብ ቅዱስ ያልነው ጌታ በትክክልም ቤታችን ውስጥ ሲቀደስ ሲሰራ መታየት አለ። ስለዚህ ለዚህም ፍላጎት እና መታዘዝ ይፈልጋል። ከዛ በኋላ ደግሞ እሱ በኛ ላይ የሚሰራው ስራ የሚገርም ስራዎች ይሰራሉ። በጣም የሚገርሙ ስራዎችን የሚሰሩ ብዙ ክርስቲያኖች አሉ አይደል? በጣም የሚገርሙ የፍቅር ስራዎች የሚሰሩ የነዳያን ልብሶች የሚያጥቡ የተሰደደውን ሰው የተቀበሉ ቁም ነገር ላይ የሚያደርሱ የወደቁ ልጆችን የሚያሳድጉ በቂ አስራት እየከፈሉ ወንጌል የሚያሰብኩ ብቻ በጣም የሚገርሙ ሰዎች አሉ። መብራታችሁ የበራ እንዴት በሩ ብትሏቸው እነሱ ለጌታቸው የከፈቱት በር ስለነበረና ፈቃደኞች ስለሆኑ ስለሰሙት ጌታችን ተአምራት አርጎታል። ህይወታቸው ምልክት አርጓቸዋል። ያስታውቃሉ፣ የእግዚአብሔር ሰዎች በነገራችን ላይ በደንብ ያስታውቃሉ። የሚያስታውቅ የእግዚአብሔር ሰው ትሆናላችሁ ትሆናላችሁ። እያችሁ እነዚህ ሰዎች ሁሉ ልብሳቸውን ልብሳችሁን ይዘው ኑ ከእናንተ ጋር እግዚአብሔር እንዳለ ሰምተናል ይላሉ። ያ ሳታወሩ ታወራላችሁ፣ ሳትናገሩ ታወራላችሁ። በኑሯችሁ በፊታችሁ በትዕግስታችሁ በደግነታችሁ በወደ ሰፊነታችሁ በአማኝነታችሁ ሰው ያውቃችኋል፣ ሳትናገሩ ታሳምናላችሁ። እግዚአብሔር ከኛ አንተ ጋራ ነው ይላል። እንዲህ አይነት ነገር በጣም ትልቅ ነገር ነው። መቼም ትልቅ ምስክርነት። ያመነውን በሉት፣ ያላመነው እስላም፣ ክርስቲያኑ፣ ሂንዱ፣ ቡዳውም ይመሰክርላል። እግዚአብሔር ከአንተ ጋር ሲኖር ታስታውቃለህ፣ ታስታውቃል። እግዚአብሔር ከአንተ ጋር ሲኖር እግዚአብሔር የሚባል አምላክ ሳይመለክባት ባቢሎን ዳንኤል እግዚአብሔር ከእሱ ጋር እንደነበረ ታወቀ። ሳይታወቅ እግዚአብሔር በሰማይ የእሱ አምላክ የሲድናቅ የአብድናጎ አምላክ ታላቅ ነው ብሎ አዋጅ አወጀው እኮ። ለምን መስላል? እግዚአብሔር ከነዚህ አራት ሰው ልጆች ጋር ስለነበረ ታውቋቸው ነበር። በቃ እንደነበረ እግዚአብሔር ሕልውናውን በምድረ በዳ ውስጥ በእነዚህ ሰዎች ትከሻ ላይ ገለጠ። ያንኑ አይነት መገለጥ ዛሬ በእናንተ ኑሮ፣ በእናንተ ስራ፣ በእናንተ ትዳር፣ በእናንተ ንግድ፣ በእናንተ ሰፈር ምታወቅ አለበት። እናንተ በመኖራችሁ ምክንያት እግዚአብሔር አለ ከኛ ጋር መባል አለበት ይህም በደንብ ትኩረት ሰጥታችሁ ልታስቡበት ይገባ ክርስቲያኖች ወንድሞች እግዚአብሔር የቤተክርስቲያን ብቻ አምላክ የሆነ ቤተክርስቲያን ብቻ ሄደን ችግር ነግረን ነው የምንመጣ አይደለም እግዚአብሔር አብሮን የሚሰራ አምላክ እንዲሆን መፍቀድ ያስፈልጋል እግዚአብሔር ይባርካችሁ ቤተሰቦች የሰማነውን በልቦናችን ይጻፍልን ጸጋው የደግፋችሁም ቸርነቱ ያግዛችሁ እግዚአብሔር ቸነት የቤታችን በረከት የምላት ጥበቅ አብሮ ሊሆን ቀሳ ሸማች ገማለ ኝ ደህና ቆዩ